የኢትዮጵያ እስልምና ጉዳዮች ምክር ቤት የአማራ ክልል ትምህርት ቢሮ ውሳኔን አልቀበልም አለ። ኦነግና ኦፌኮ ከኦሮሚያ መንግስት ጋር ሊወያዩ ነው ተብሏል። ትምህርት ሚኒስቴር በክፍያ ማነስ ምክንያት የመምህራን እጥረት ያጋጥማል የሚል ስጋት እንዳለው ገለጸ። የባንግላዴሽ ጠቅላይ ሚኒስትር ሞት ተፈርዶባቸዋል። ጤና ይስጥልን አድማጮች ኢትዮ ሪፖርቶችን በመግቢያችን ላይ ያስተዋወቅናችሁን አበይት ጉዳዮች ጨምሮ ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ በኦሮሚያ ክልልና በኦሮሞ ህዝብ መጻ የኦሮሚያ ክልል እርሰ መስተዳድር ፕሬዝዳንት ሽመልስ አብዲሳ ጋር ለመወያየት ቀጠሮ እንዲያዝላቸው ለፕሬዝዳንቱ ጽህፈት ቤት ዛሬ ማክሰኞ ህዳር 9 ቀን በጋራ በጻፉት ደብዳቤ ጠይቀዋል። ለሽመልስ ደብዳቤውን በጋራ የላኩት የኦነግ ሊቀመንበር ዳውድ ኢብሳና የኦፌኮ ሊቀመንበር ፕሮፌሰር መራራ ጉዲና ናቸው። ሁለቱ ፓርቲዎች ከሽመልስ ጋር ለማድረግ የጠየቁት ውይይት በክልሉ አሁናዊ የሰላምና ጸጥታ ጉዳይ ላይ ሊያተኩር እንደሚችልም ተሰምቷል። የክልሉ መንግስት ለሁለቱ ተቃዋሚ የፖለቲካ ፓርቲዎች በተደጋጋሚ የንወያይ ጥሪ ሲያቀርብ እንደነበር ይታወሳል። ኦነግ፣ ኦፌኮ እና ስምንት ያህል ተቃዋሚ ፓርቲዎች ጋር በቅርቡ ባወጡት የጋራ የአቋም መግለጫም ቀጣዩ አገር አቀፍ ምርጫ ከመካሄዱ በፊት መንግስት ትጥቅ ካነገቡ ቡድኖችና ከሌሎች የፖለቲካ ኃይሎች ጋር ሁሉን አቀፍ የፖለቲካ ውይይት የማድረግ እና በአገሪቱ የተለያዩ አካባቢዎች የሚካሄዱ ግጭቶችን ማስቆምን ጨምሮ ሰባት ቅድመ ሁኔታዎች በቅድሚያ መሟላት አለባቸው የሚል አቋም ማንጸባረቃቸው አይዘነጋም። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የአማራ ክልል ትምህርት ቢሮ ከሙስሊሙ መሪ ተቋም ጋር ሳይወያይ ሙስሊም ተማሪዎች በግዳጅ ግዕዝ ቋንቋ እንዲማሩ ውሳኔ ማሳለፉ በፍጹም ተቀባይነት የለውም ሲል ዛሬ ባወጣው መግለጫ አቋሙን ገልጿል። ምክር ቤቱ የክልሉ ትምህርት ቢሮ በውሳኔው ላይ የእርምት እርምጃ እንዲወስድም ጠይቋል። የትምህርት ቢሮ ውሳኔ የሙስሊሙን ማህበረሰብ እና የሙስሊሙን ተቋማት ባገለለ መልኩ የተላለፈ ነው ያለው ምክር ቤቱ ውሳኔው ክልሉ የገጠሙትን ውስብስብ ችግሮች ይበልጥ ያወሳስባል በማለትም አስጠንቅቋል። ምክር ቤቱ በትግራይ ክልል የሚገኙ አንዳንድ ትምህርት ቤቶች ሙስሊም ተማሪዎችን በእስላማዊ አለባበሳቸው ምክንያትም ከሁለት ዓመታት በላይ ከትምህርት ገበታ ሲያግዱ ትምህርት ሚኒስቴር ተማሪዎቹ ወደ ትምህርታቸው እንዲመለሱ ምንም አይነት ጥረት አላደረግም በማለትም ወቅሰዋል። ኢስላማዊ አልባሳትን ለብሶ መማር ህገ መንግስታዊና ሃይማኖታዊ መብት መሆኑን ምክር ቤቱ በመግለጽም ትምህርት ሚኒስቴርና አንዳንድ የትምህርት ተቋማት ሙስሊሞችን በእስላማዊ አለባበሳቸው ሳቢያ ከትምህርት የማፈናቀል ድርጊቶችን በአስቸኳይ ሊያቆሙ ይገባልም ብሏል። ለእነዚህ ችግሮች ዘላቂ መፍትሄ የሚያፈላልቅ ኮሚቴም ማቋቋሙን ምክር ቤቱ አስታውቋል። ትምህርት ሚኒስቴር በክፍያ ማነስ የመምህራን እጥረት ያጋጥማል የሚል ስጋት እንዳለው ገለጸ። የዩኒቨርሲቲ ተማሪዎች አገልግሎት በመጪው ዓመት ይጀመራልም ተብሏል። በክፍያና በጥቅማ ጥቅም ማነስ ምክንያት ወደ መምህርነት ሙያ የሚገባ የሰው ኃይል እየቀነሰ በመሆኑ እጥረት ያጋጥማል ተብሎ እንደሚጠበቅ የትምህርት ሚኒስትሩ ተናግሯል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ይህን የተናገሩት የተቋማቸውን የሶስት ወራት እቅድ አፈጻጸም ሪፖርት ዓርብ 4 ቀን 2018 ዓ.ም ለህዝብ ተወካዮች ምክር ቤት የሰው ሀብት ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሲያቀርቡ ነው። የመምህርነት ሙያ የተከበረ በነበረበት ጊዜ አንድ መምህር በሚኖርበት አካባቢ ጥሩ ኑሮ ይኖራል ተብለው ከሚመደቡት የህብረተሰብ ክፍሎች አንዱ የነበረ ቢሆንም አሁን ያ ማዕረግ የሌለ በመሆኑ ይህ ወደ መምህርነት ሙያ ለመምጣት ያለውን ፍላጎት በከፍተኛ ደረጃ እንደቀነሰው እናውቃለንም ብለዋል። የክፍያ ጉዳይ ለመምህራን ብቻ ሳይሆን የመንግስት ሰራተኛውንና ሌላውንም የሚመለከት በመሆኑ በዚህ ጉዳይ ባለፈው አመት ሰፊ ውይይት ተካሂዶ የደሞዝ ማስተካከያ መደረጉን ያወሱት ሚኒስትሩ ይህም በቂ ባለመሆኑ ክፍያው መጨመር እንዳለበትና መምህርነት የተከበረና ሳቢ ሙያ እንዲሆን የሚያደርግ ክፍያ እንደሚያስፈልግም አስረድተዋል። በቀን በአማካይ አምስት የውጭ ሀገር ዜጎች የሆኑ ግለሰቦች የኢትዮጵያ ፓስፖርት ሲጠቀሙ እንደሚያዙ የኢሚግሬሽን እና ዜግነት አገልግሎት ገልጿል። ሀሰተኛ የቪአይፒ መስተንግዶ ሰነድ በማሰራት ወደ ተቋሙ የሚገቡ ሰዎች እንዳሉም መስሪያ ቤቱ በተካሄደ የፓርላማ የቋሚ ኮሚቴ ስብሰባ ላይ አመልክቷል። የኢሚግሬሽን እና ዜግነት አገልግሎት የሶስት ወራት የስራ አፈጻጸምን ለመገምገም ህዳር 8 2018 ዓ.ም ስብሰባ የጠራው የተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ነው። ሪፖርቱን በንባብ ያቀረቡት የተቋሙ ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት መስሪያ ቤታቸው በሩብ ዓመቱ አመቱ 545491 ፓስፖርት ለዜጎች መስጠቱን ገልጸዋል። በዚህ ጊዜ ውስጥ ታዲያ 860 ኢትዮጵያውያንና የውጭ ዜጎች ሐሰተኛ የጉዞ ሰነድ በማቅረባቸው ተይዘው በሕግ ተጠያቂ እንዲሆኑ መደረጋቸውንም ዋና ዳይሬክተሯ ተናግረዋል። ሐሰተኛ የጉዞ ሰነድ ይዘው የሚገኙ ዜጎች በመስሪያ ቤቱ ስራ ላይ ተጨማሪ ጫና መፍጠራቸውን የጠቆሙት ሰላማዊት ችግሩ በየጊዜው እየጨመረ የመጣ ጉዳይ መሆኑንም አስረድተዋል። በተቋሙ ሪፖርት መሰረትም በሩብ ዓመቱ ውስጥ የተጭበረበረ የጉዞ ሰነድ ሲጠቀሙ የተያዙ የውጭ ሀገር ዜጎች ብዛት ዘጠና ስድስት ነው። በፓርላማው የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አባል የሆኑት አቶ ሳዲቅ አደም የውጭ ሀገራት ዜጎችን በተመለከተ እየተወሰዱ ያሉ እርምጃዎች እንደተጠበቁ ሆነው አሁንም በርካታ ያልተደረሰባቸው የውጭ ሀገራት ዜጎች እንዳሉ በማንሳት ጥያቄ አቅርበዋል። እኚሁ የፓርላማ አባል ያለ ፈቃድ ወደ ኢትዮጵያ የመግባትም የመኖርም ሁኔታ መኖሩን ብዙ መረጃዎች እንደሚያሳዩ አንስተዋል። ለምሳሌ ኤርትራውያን ተብሎ ብዙ ጊዜ ይነሳል ያሉት አቶ ሳዲቅ ይህ ጉዳይ እንዲብራራላቸው የመስሪያ ቤቱን አመራሮች ጠይቀዋል። በመጨረሻም የባንግላዴሽ ጠቅላይ ሚኒስትር ሼክ ሐሲና ሞት ተፈረደባቸው። የባንግላዴሽ የቀድሞ ጠቅላይ ሚኒስትር ሼክ ሐሲና ሰኞ ዕለት በዳካ በሚገኘው ዓለም አቀፍ የወንጀል ፍርድ ቤት ኢንተርናሽናል ክራይምስ ትሪቡናል ባለፈው ዓመት መንግስታቸውን ከስልጣን ባስወገደው በተማሪዎች የሚመራው ተቃውሞ ጋር በተያያዘ በሰው ልጆች ላይ የተፈጸሙ ወንጀሎች ጥፋተኛ በመሆናቸው የሞት ፍርድ ተፈረደባቸው። የባንግላዲሽ የቀድሞ ጠቅላይ ሚኒስትር ሼክ ሐሲና በዳካ በሚገኘው ዓለም አቀፍ የወንጀል ፍርድ ቤት ሰኞ ዕለት የሞት ፍርድ የተፈረደባቸው ሲሆን ፍርድ ቤቱ ባለፈው ዓመት በአገሪቱ ውስጥ የነበረውን የአዋሚ ሊግ መንግስታቸውን እንዲወድቅ ያደረገው በተማሪዎች መሪነት በተካሄደው ተቃውሞ ጋር በተያያዘ በሰው ልጆች ላይ የተፈጸሙ ወንጀለኞች ጥፋተኛ መሆናቸውን አረጋግጦ ነው ተብሏል። አድማጮች ከኢትዮ ሪፖርት ለሰዓቱ የያዝናቸው መረጃዎችን አበቃን። ደግመን በሌሎች መረጃዎች እስከምንገናኝ ጤና ይስጥልን።